ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩ የጥቅምት አንድ 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በምስራቅ አማራ ቀጠና ምርኮኞችን የጎበኘው የዓለም አቀፍ ቀይ መስቀል ኮሚቴ የአገዛዙን ቁስለኞች ከፋኖ መረከቡን ይፋ አድርገዋል። ኢሳት ነጻ የህዝብ ሚዲያ ስሙን ቀይሮ በመንግስት አመታዊ በጀት እንዲተዳደር መደረጉና የአማራ ተወላጅ ጋዜጠኞችን ማባረሩ ተሰምተዋል። ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ነዋሪ መስሎ በመግባት ፋኖን ሲሰልል የነበረው የአገዛዙ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 በምስራቅ አማራ ቀጠና ምርኮኞችን የጎበኘው የዓለም አቀፍ ቀይ መስቀል ኮሚቴ የአገዛዙን ቁስለኞች ከፋኖ መረከቡን ይፋ አደረገ። በአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ በዘመቻ አደም አሊ በርካታ የመከላከያ ሰራዊት ሲደመሰስ ቀላል የማይባል ኃይሉ ምርኮኛና ቁስለኛ ሆነዋል። በዚህም የምስራቅ አማራ ቀጠና ሚኒሊክ እዝ ሰብሳቢና የአፋብሃ ማዕከላዊ ኮማንድ አባል ዋርካው ምሬ ወዳጆም ለቀይ መስቀል ጥሪ ማድረጉ የሚታወስ ነው። በዓለም አቀፍ ቀይ መስቀል ኮሚቴ በኩል የወጣው መግለጫ እንዳሳወቀው በሰሞኑ ውጊያ በርካታ ሰዎች መጎዳታቸውን ገልጾ ለተጎዱ ሰዎች ሕክምና ማድረጉንና ምርኮኞቹን መጎብኘቱን ገልጿል። ይህን ተከትሎም የዓለም አቀፍ ቀይ መስቀል ኮሚቴ ባለፉት ስድስት ቀናት ሁለት ቡድኖችን ወደ ላሊበላና ወልዲያ አካባቢ መላኩን ገልጾ መድኃኒቶችን ማከፋፈሉንና ለ250 ቁስለኞች ቀዶ ጥገና ማድረጊያ የሚሆን ቁሳቁስ ማቅረቡን አስታውቋል። መስከረም 28 ድርጅታችን 16 ከፍተኛ ጉዳት ያጋጠማቸውንና ሕክምና ና የሚያስፈልጋቸውን ሰዎች ካሉበት ቦታ አውጥቷል። ፋኖ እነዚህን ወታደሮች ለቀይ መስቀል አስረክቧል ሲል ተቋሙ አስታውቋል። አክሎም ከትናንት በስቲያ መስከረም 29 ደግሞ የቀይ መስቀል ሰራተኞች በሰሜን ወሎ በፋኖ ኃይሎች ቁጥጥር ስር ያሉ ምርኮኞችን ጎብኝቷል ብሏል። በላሊበላ የነበረው የቀይ መስቀል ቡድን መሪ ማርቲን ታልማን ከሰሞኑ በሰሜን ወሎ በርካታ ሰዎች ተገድለዋል ወይም ቆስለዋል በማለት ሙጃና ኩል መስክ በተባሉ ቦታዎች የተመለከቱትን አጋር ተዋል ማርቲን በአማራ ፋኖ የተማረኩ ተዋጊዎችን መጎብኘታቸውን ገልጸው ያሉበትን ሁኔታ ማየታቸውን እንዲሁም ከቤተሰቦቻቸው ጋር ንግግር ማድረግ እንዲችሉ ሙከራ መደረጉን ጠቅሰዋል። የዓለም አቀፍ ቀይ መስቀል ኮሚቴ በሰሜን ወሎ የሚያደርገውን ድጋፍ እንደሚቀጥል የቡድን መሪው ገልጸው በአማራ ክልል በሚካሄደው ጦርነት ላይ የሚሳተፉ አካላት ለአለም አቀፍ የሰብአዊነት ህግ ተገዢ እንዲሆኑ ጠይቀዋል። ኢሳት ነጻ የህዝብ ሚዲያ ስሙን ቀይሮ በመንግስት አመታዊ በጀት እንዲተዳደር መደረጉና የአማራ ተወላጅ ጋዜጠኞችን ማባረሩ ተሰማ። ከኢትዮጵያ መገናኛ ብዙሀን ባለስልጣን በሀገር ውስጥ ምዝገባ በማድረግ የኢትዮጵያ ሳተላይት ቴሌቪዥን ሬዲዮ ወይም ኢሳት የሚለውን ስያሜ ኢሳት ነጻ ሚዲያ ማህበር የሚል ስያሜ መቀየሩ ይታወሳል። አሁን ደግሞ ኢሳት የሚለውን ስያሜውን ሙሉ በሙሉ በመቀየር በአዲስ መልክ ተደራጅቶ በብልጽግና መንግስት ባጀቱ እንደሚሸፈን መደረጉን ታማኝ የመረጃ ምንጫችን መረጃውን ልከውልናል። የኢትዮጵያ ሳተላይት ቴሌቪዥንና ራዲዮ ኢሳት የ2010 ዓ ም ለውጥን ተከትሎ ወደ ሀገር ቤት ከገባ በኋላ የቀደመውን ተሰሚነቱንና ተአማኒነቱን በተመልካቾች ዘንድ እየቀነሰ መሄዱ ይታወሳል። ዋና ስራ አስፈጻሚው አቶ አበበ ቦጋለ ማንኛውንም ድርጅቱ ውስጥ የሚፈጽሙት ተግባር ከፕሮፌሰር ብርሃኑ ነጋ ትዕዛዝ እየተቀበሉ እንደነበር የቅርብ ወዳጆቻቸው ጨምረው የሚናገሩት እውነታ ነው። ሚዲያው ከመንግስት በተለያየ ጊዜ የገንዘብ ድጋፍ እንዲደረግለት ሲጠይቅ የመንግስት ምላሽ በአዲስ አበባ መስተዳደር ከንቲባ በወይዘሮ አዳነች አበቤ በኩል የተሰጠው ሲሆን መንግስት ድጋፍ እንዲያደርግላቸው በዘለቄታው የምትፈልጉ ከሆነ የአንድ ብሔር በላይነት የተንሰራፋበት ስለሆነ እርሱን አጽዱ የሚል መሆኑንና አቶ አበበም ይህንን ለማስፈጸም በኢትዮጵያውያን ገንዘብና በህይወታቸው ጭምር ይህ ነው የማይባል ዋጋ የከፈሉበትን ተቋም የመንግስት አገልጋይ ማድረግ ብቻ ሳይሆን ለአንድ አመት ከሳተላይት ስርጭት እንዲወርድ አድርገዋል። ሚዲያው ቆሜለታለሁ የሚለውን ኢትዮጵያዊነትን አውልቆ በመጣል የድርጅቱ መታወቂያ የሰንደቅ ዓላማ ቀለምን የአረንጓዴ ቢጫ፣ ቀይ ምልክት ያለበትን መታወ ማስታወቂያ በመቀየር እንዲሁም የአዳዲስ ሰራተኞችን ቅጥር በችሎታና በክህሎት ሳይሆን በብሔር ተዋጽኦ እንዲይዝ በማድረግ የአማራ ብሔር ተወላጆች ሚዲያውን ለቀው እንዲወጡ በማድረግ በመንግስት የተሰጣቸውን ተልእኮ ሲወጡ ቆይተዋል። በቀጣይ ወር መጀመሪያ ላይ ኢሳት ነጻ የህዝብ ሚዲያ የሚለውን ስያሜውን ጭምር በመቀየርና ወደ ሳተላይት እንዲመለስ በማድረግ የመንግስት አገልጋይነቱን በስፋት ለማከናወን ዝግጅቱን እንዳጠናቀቀ ተሰምተዋል። ኢሳትን አጥፍቶ የሚደራጀው አዲሱ ሚዲያ የተቃዋሚ ፓርቲ አመራሮችና አባላቶችን በልዩ ሁኔታ በማቅረብ የመሞገትና የማሳጣት የቤት ስራ ተሰጥቶት ይህንን የሚያስፈጽሙ ባለሙያዎችና ጋዜጠኞች ከመንግስት ሚዲያና ከመንግስት ደጋፊዎች በመመልመል ቅጥር እያደረገ መሆኑን ሮሃ ከታማኝ ምንጮቿ ከደረሰ ለመስራት እሳት ለመረዳት ትችላለች። ኢሳትን በውጭ ሀገር ከማቋቋም ጀምሮ የነበሩ የስራ አመራር የቦርድ አባላት ለፕሮፌሰር ብርሃኑ ነጋ ቅርብ ቤተሰቦችና ወዳጅነት ያላቸው እንደ ዶክተር ታደሰ ብሩ ከፕሮፌሰሩ ጋር የስጋ ዝምድና ያላቸው አቶ አለማየሁ ፋንታውንን ጨምሮ በመንግስት በኩል የብልጽግና ተወካዮችን በማካተት አዲስ ቦርድ ተቋቁመዋል። ነጻና ገለልተኛ ሚዲያ በመምሰል መንግስትን በመተቸት ና አንዳንድ የህዝብ ቅሬታዎችን በማቅረብ ገለልተኛ ሚዲያ መጣ በሚል ዜጎችን ማወናበድ ዋነኛ ዓላማው የሚያደርገው ይ ሚዲያ በቀደሙ የግንቦት ሰባት አባላትና በኢዜማ ሰዎች የበላይነት እየተመራ ይመጣል ተብሏል። ይህ አዲስ ሚዲያ ኢሳትን በማክሰም በቅርቡ ወደ አየር እንደሚወጣም ይጠበቃል። ኢሳት ከደህንነት ቢሮ በተሰጠው የድርጅቱን የሰራተኞች የጎሳ ስብጥር አስተካክሎ አማራ ይበዛበታል የሚል ቀጭን ትዕዛዝ ተሰጥቷቸው ድርጅቱን በዳይሬክተርነት ያስተዳድሩ የነበሩት ከቤልጅየም ለዚሁ ስራ ወደ አዲስ አበባ የተጓዘው አቶ አበበ ቦጋለ ከሀያ በላይ የሚሆኑ የአማራ ተወላጅ ጋዜጠኞችን ማባረሩን በምትካቸውም የኦሮሞና አንዳንድ ዘንድ የደቡብ ተወላጆችን መቅጠሩን ምንጮች ለሮሃ ተናግረዋል። አቶ አበበ ፋኖን የማጥላላትና አማራ ክልል ያለውን ሁኔታ በኢሳት በአግባቡ እንዳይዘግብ ለጋዜጠኞቹ ቀጥተኛ ትእዛዝ ይሰጥ እንደነበር፣ መንግስትን የሚተቹ ቃለ ምልልሶች በሚዲያው እንዳይቀርቡና ጠንካራ የሆነ ትችት በመንግስት ላይ ያቀረቡ ጋዜጠኞችን ከኢሳት ማባረሩም ተሰምተዋል። ኢሳት መንግስትን የሚደግፉ ዜናዎችን ብቻ እንዲያቀርብና ለዚህም ውለታው በጠቅላይ ሚኒስትር ጽህፈት ቤት በኩል በተላለፈ ትእዛዝ የመንግስት መስሪያ ቤቶች ማስታወቂያቸውን ከፍለው በኢሳት እንዲያስተዋውቁ ስምምነት የነበረ መሆኑን ከቦርዱ አፈትልከው ለሮሃ የደረሱ ምንጮች ጠቁመዋል። ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ነዋሪ መስሎ በመግባት ፋኖን ሲሰልል የነበረው የአገዛዙ መረጃ ደህንነት አባል እጅ ከፍንጅ ተያዘ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ የነ ጀኔራል መሐመድ ተሰማ የቅርብ ሰው የሆነ የደህንነት አባልን በቁጥጥር ስር መዋሉ ታውቋል። በአጼ ቴዎድሮስ እዝ አንደኛ ክፍለ ጦር ባህር ዳር ብርጌድ ስር የሚገኙት የበላይ ሻለቃ አባላት ናቸው የአገዛዙ መረጃና ደህንነት አባሉን በቁጥጥር ስር ያዋሉት ሲል የክፍለ ጦሩ ኮሚዩኒኬሽን ጉዳዮች መምሪያ ክፍል አስታውቋል። ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ነዋሪ ተጨማሪ መስሎ በመግባት ፋኖን ሲሰልል የነበረው የአገዛዙ መረጃ ደህንነት አባሉ ሙሉ ስሙ ሃምሳ አለቃ ገብረ አብዝጊ ሮሃም የሚባል ሲሆን፣ አማራን የእንጨቱ ዱላ እንኳን እንዳይዝ አድርገን ትጥቅ እናስፈታዋለን በሚል ንግግሩ በሚታወቀው የአብይ አህመድ ምንጣፍ ጎታች የሆነው የምስራቅ እዝ አዛዥ የጄኔራል መሐመድ ተሰማ የቅርብ ሰውና የእዙ ስታፍ አባል እንደሆነ ቃሉን ለፋኖ መስጠቱን ከክፍለ ጦሩ ኮሚኒኬሽን ጉዳዮች መምሪያ ክፍል ያገኘነው መረጃ ያመለክታል። የደህንነት አባሉ ፋኖ በተቆጣጠራቸው ቀጠና ዜናዎች ሰላማዊ ነዋሪ መስሎ በመግባት የፋኖ አሁናዊ አቋም ምን ይመስላል የሚለውን በመሰለል እና የምስራቅ እዝ ሰራዊትን መንገድ በመምራት እያገለገለ እንደነበር ነው የታወቀው። በተጨማሪም ይኸው የመረጃና ደህንነት አባል የፋኖ አመራሮች የሚንቀሳቀሱበትን ሁኔታ በማጥፋት ለድሮን ጥቃት የማመቻቸት ተልዕኮ ተሰጥቶት እንደነበር ነው የተነገረው። ነገር ግን የፋኖ መረጃና ደህንነት መዋቅር በአገዛዙ ሰላይ ላይ ጥብቅ ክትትል ሲያደርግ ከቆየ በኋላ በመጨረሻም እጅ ከፍንጅ በቁጥጥር ስራ ውሎታል። በሌላ በኩል በጋሸና ከተማ ሄሊኮፍተር ይላክልን እና ደህንነቱ ወደ ተጠበቀ ቀጠና ውሰዱን የሚል ጥያቄ ማነሱ የወረዳ ካድሬዎችና የብልጽግና ወንበር አስጠባቂ ሰራዊት አመራሮች መካከል አለመግባባት ተፈጥሯል የሚል መረጃ እየወጣ ነው። ወታደራዊ አዛዦቹ ወታደራዊ እንቅስቃሴዎችን በሚመለከት ለፋኖ መረጃ አሳልፋችሁ እየሰጣችሁ ነው በሚል ጥርጣሬ ካድሬዎቹን ለማሰር ሙከራ ያደረገ ሲሆን በዚህም አመራሮቻችንን አናስርም ባሉ በካድሬዎቹ በሚዘወሩት የአድማ ብተና እንዲሁም በሚልሻ አባላትና በመከላከያ ቱ መካከል ግጭት ተቀስቅሷል ሲሉ የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። በተያያዘ የቀጠናው ወታደራዊ መረጃ ደግሞ ከዛሬ ሌሊት ጀምሮ በጄኔራል ዘውዱ ሰጣርግ የሚመራው የሰሜን ምስራቅ ሰራዊት በተለያዩ አካባቢዎች የማጥቃት እንቅስቃሴ ለማድረግ ወስነዋል። በኩታበር እስከ አምባሰል፣ ወርቃሪያ፣ አባሰላማ፣ ግሸን፣ ዚህልጎት፣ ደሴ ዙሪያ አያት በር፣ ሙሜ፣ ደጉጉሩ፣ አያታ በራራ በተባሉ አካባቢዎች እንቅስቃሴ ይካሄዳል ስለተባለው የፋኖ ኃይሎች ጥንቃቄ እንዲያደርጉ ጥሪ ቀርበዋል ተገልጿል። ይህ በእንዲህ እንዳለ አገዛዙ ብልጽግና በምዕራብ ጎንደር ዞን ገንዳ ውሃ ከተማ ሰላማዊ ሰልፍ በወጡ ሰላማዊ ዜጋዎች ጥቃት መፈጸሙ ተገልጿል። በመንግስት አካላት የተደራጁ የቅማንት ጽንፈኛ ኃይሎች በአካባቢው ማህበረሰብ ላይ ተደጋጋሚ ወንጀሎችን መፈጸማቸውን ተከትሎ የገንዳ ውሃ ከተማና አካባቢው ነዋሪዎች ይህንን ድርጊት ለማውገዝ ወደ አደባባይ ቢወጡም በአገዛዙ ብልጽግና ጥምር ጦር እንዲበተኑ ተደርገዋል። ጸረ አማራው የብልጽግና ጥምር ጦር ድምጻቸውን ለማሰማት ወደ አደባባይ በወጡ ሰላማዊ ዜጎች ላይ ጉዳት ያደረሰ ሲሆን በርካታ ቁጥር ያላቸው ተማሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች መታሰራቸው ታውቋል። በአዲስ አበባ የሚኖሩ የትግራይ ባለሀብቶች የጌታቸው ረዳና የደብረ ጽዮን ቡድን በሚል ወደ ግጭት እየገቡ መሆኑ ተነገረ። በህዋት ውስጥ የተፈጠረውን ክፍፍል ተከትሎ በአዲስ አበባ ከተማ የሚገኙ ባለሀብቶች የአቶ ጌታቸው ረዳና የደብረ ጽዮን ደጋፊዎች በሚል ለሁለት መከፈላቸውን የወጡ መረጃዎች ጠቁመዋል። የህዋት መከፋፈል በባለሀብቶች መቧደንን ከማስከተሉም በላይ በመካከላቸው ግጭት እስከ መፍጠር የደረሱበት ሁኔታ መኖሩን መረጃዎች ጠቁመዋል። በባለሀብቶቹ መካከል የተፈጠረውን ልዩነት ተከትሎ ከአስመጪና ላኪ እስከ አምራች ድርጅቶች ድረስ በትግራይ ባለሀብቶች በሽርክና የሚንቀሳቀሱ የንግድ ስራዎች እስከ መቆም እየደረሱ ነው ተብሏል። የአቶ ጌታቸው ረዳና የደብረ ጽዮን ገብረ ሚካኤል ደጋፊ በሚል የተፈጠረው ፖለቲካዊ ልዩነት በመዲናዋ የሚገኙ የትግራይ ተወላጆችን የማህበራዊ ህይወት ግንኙነት እስከ ማቋረጥ ጭምር መድረሱ ተነግሯል። እኚሁ ባለሀብቶች የጌታቸውና የደብረ ጽዮን ቡድን በሚል ተከፋፍለው በተለያዩ ጊዜያት ስብሰባዎችን እስከ ማድረግ የደረሱ ሲሆን በመካከላቸው የተፈጠረው ልዩነት ይበልጥ እየተካረረ መሄዱን መረጃውን ለመጽሔታችን ያደረሱት አንድ ስማቸው እንዳይጠቀስ የፈለጉ የሆቴል ስራ አስኪያጅ አያይዘው ገልጸዋል። በባለሀብቶቹ መካከል እየተካረረ የመጣው መከፋፈል በምሽት ቤቶች ሽጉጥ እስከ መማዘዝ የደረሰ ሲሆን በያዝነው የመስከረም ወር ብቻ መሰል ድርጊቶች በቦሌና ሳር ቤት አካባቢዎች ሁለት ጊዜ መከሰታቸው ተሰምተዋል። በህዋት ውስጥ የተፈጠረው ልዩነት ከአመራሮቹ አልፎ በንግዱ ማህበረሰብ ጭምር እየተስተዋለ መምጣቱ በትግራይ ፖለቲካ ውስጥ በትግራይ ፖለቲካ ውስጥ እየሰፋ የመጣውን የፖለቲካ ስንጥቃት አጉልቶ የሚያሳ ሳይ ተደርጎ ሊወሰድ ይችላል ሲል የዘገበው ዞብል ፖስት ነው። የለቀቁት ማክሮን ከስልጣን የለቀቁትን ጠቅላይ ሚኒስትር መልሰው መሾማቸው ተገለጸ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከአራት ቀናት በፊት ስልጣን የለቀቁትን ጠቅላይ ሚኒስትር ዳግመኛ ሾመዋል። የፈረንሳዩ ጠቅላይ ሚኒስትር ሰባሽን ሌኮርኑ አንድ ወር ሳይሞላቸው ስልጣን መልቀቃቸው ይታወሳል። ስራውን አልፈልገውም፣ ኃላፊነትን ይጨርሻለሁ ብለው ከስልጣን የለቀቁት ሰባሽን ሌኮርኑ ወደ ስልጣን መመለሳቸው አነጋጋሪ ሆኗል። በድጋሚ የተሾሙት ጠቅላይ ሚኒስትር እስከ ሰኞ ድረስ የቀጣዩን ዓመት በጀት ፓርላማ ማቅረብ አለባቸው። የ39 ዓመቱ ጠቅላይ ሚኒስትር ከማክሮን ዋነኛ ደጋፊዎች አንዱ ናቸው። በኤክስ ገጻቸው ባስተላለፉት መልእክት ፕሬዝዳንቱ በሰጡኝ ኃላፊነት መሰረት የፈረንሳይን በጀት ከማቅረብ ባሻገር የፈረንሳውያን ለሚገጥሟቸው ችግሮች መፍትሄ አበጃለሁ ብለዋል። ባለፈው ሳምንት ጠቅላይ ሚኒስትር ሆኜ ለመቀጠል የሚያስችል ሁኔታ አልተሟላም ሲሉ ለስልጣናቸው መልቀቅ ምክንያት የሆናቸውን መግለጻቸው ይታወሳል። የፈረንሳይን እዳ ከመክፈል ጋር በተያያዘ የአገሪቱ ፖለቲከኞች ልዩነታቸው እየሰፋ መጥቷል። አንድ አመት ሶስት ጠቅላይ ሚኒስትሮች ተለዋውጠዋል። ከ2024 አንስቶ የፈረንሳይ ፖለቲካ ነውጥና ውጥረት በዝቶበታል። የማክሮን ፓርቲ በአውሮፓ ምክር ቤት ውጤት ካጣ በኋላ በምክር ቤት አብላጫ መቀመጫ ለማግኘት ድንገተኛ ምርጫ አከናውነዋል። ሆኖም ግን ምርጫው ምክር ቤቱ በተለያየ ጽንፍ ያሉ ተቀናቃኝ ፖለቲከኞች የሚፎካከሩበት እንዲሆን አድርገዋል። ታላቅ የተቃውሞ ሰልትሪ በቅርቡ በጀግኖቻችን የአፋባ ሀይወሉም ሊቅ እዝ የተካሄደውን አካባቢ ነጻ የማውጣት አስደናቂ ግስጋሴ መመከትና መቋቋም ያቃተው ሽንፈትና ወርደትን እየተከናነበ የሚገኘው ፋሽስቱ የኦህዴድ ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን በድሮን በተዋጊ ጀቶችና በከባድ አውዳሚ ጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል። በዚህም ህፃናትን እናቶችንና በአጠቃላይ ንጹሐን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ህክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል። በግፍ ከተገደሉትን መካከል አንዲት በምጥ ላይ የነበረች እናትና አስታማሚ ቤተሰቦቿ ይገኙበታል። በዳያስፖራ የምንገኝ ኢትዮጵያውያን በሙሉ ይህንን እኩይ ዘረኛና ፋሽስታዊ አገዛዝና ተግባር አምርሮ መቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምጻችንን የማሰማት የዜግነት ኃላፊነት አለብን። ስለዚህም ዝርዝራቸው ከታች የሚገኙት አምስት አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል። በዚሁ ሰልፍ ለፍትህና ለዜጎች ሰብአዊ መብት መከበር የቆሙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ለወገኖቻችን ድምፅ እንድንሆን በአጽንኦት እናሳስባለን ቀን ሮብ ኦክቶበር 15 2025። ቦታ ስቴት ዲፓርትመንት አድራሻ 2201 ሲ ስትሪት ኖርዝ ዌስት ዲሲ 20451። ሰዓት 9 ኤ ኤም። ድል ለፋኖ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የሰልፍ አዘጋጆች የአማራ ዳያስፖራ ግሎባል ፎረም፣